ይታፍክረኛ በፍጹም አላትም በግድ ከኔ ጋር ሆኜ በፍጹም አላትም። ካለ ፍቅር በግድ ይሆን እሺ? በግድ በግድ አብሬ እንደሆን ልታረገኛ እኔ በላይ ሰው የለም እያልኩ እሄዳለሁ። አንድ ቀን አብሬ ስለዋልኩኝ እኮ ልሳምሽ ብሎ የተነሳ ሰው ነው። ዝም በይ። እንዴ ምን ሆነሽ ነው? ከዚህ በላይ እንድታወሪ አልፈለገም። እሺ? አጠገቤ እንዳትደርሺ። እሺ በቃ። ሁላም እንዴት ናችሁ? የኤደን ቤተሰቦች፣ እኔን አታውቁኝም። ያ ዴቪድ ባላለው የኤደን የቅርብ ዘመድ ነኝ፣ ወይም እህቴ ነች ማለት ይቻላል። ትንሽ እህቴ ነች እና ትናንትና በተፈጠረው ነገር ያው ትንሽ እኔም ደብሮኛ ያው እሱንም እኔ አስቀይሜያለሁ። ያው እኔ እንደዚህ መሆናችሁን ያወቅኩትኝ ለመጀመሪያ ጊዜ በቪዲዮ ነው። እያየውኝ እንደ እነዚህ ልጆች ምን ሆኗቸው ነው ምናምን እያልኩኝ ነበር። ትናንትና በተፈጠረው ነገር፣ እሱ እንደዛ ባደረገው ነገር ግን በጣም ደብሮኛልም፣ እሱንም አስደብሬያለሁ። ያው እንደዛ ማድረግ የለብኝም ነበር። እኔ ግን ያው በእሷ ስለመጣ እኔ ስሜቴን መቆጣጠር አልቻልኩም። እኔ በጣም ከበደኝ። ያው አንድ ያለችኝ የተነች ጭራሽ እዛ ሂዳ ዝም ያልናትን እዚህ ደግሞ መጣ፣ ጭራሽ በሀገሯ የሆነ ሰው ሲናገራት ሳይ እኛ ባለንበት ያው በጣም ደበረኝ። እኔ እንዴት እዛ ድረስ መጥቶ እሷን ሊያስቀየም ይችላል? ያው ማስቀየሙን ችግር የለውም ግን ያው እንዴት እኔ ጭራሽ አንገራግሮኛል በጣም ይቅርታ። እነሱ እንደዚህ ስላደረኩ ማስማማት ነው እንጂ የነበረብኝ፣ ግን በጣም እሱ ያልሆነ ነገር ነው የሰራው። እንደዚህ መስራት የለበትም ነበር። እኔ እሱን ያስቀየምኩትኝ ያው በራሴ ስሜቴን መቆጣጠር ስላልቻልኩ ነው። ያው እስኪ እኔም ከፈጣሪ ጋር ዛሬ እሱን አውርቼ እስኪ ለማስማማት እሞክራለሁ። እሺ ካለኝ እሱ ይቅርታ ካደረገልኝ ማለት ነው። እኔ በጣም ያልሆነ ነገር አይኖ ሰርቻለሁ። ያው አሳስቶኝም ነበር እጄ በእህቴ የመጣ ሰው ደግሞ ያው ቤተሰባችሁ ላይ የሚደርሰውን ነገር ታውቃላችሁ እንኳን በእህታችሁ ነውና የሆነ ጎረቤት ነገር እንኳን ጓደኛችሁ ሲነካ ምን አይነት ስሜት እንደሚተሰማችሁ ታውቃላችሁ። መቼስ እና ይህን ነገር ውስጥ እንትን እንድትረዱ ትፈልጋለሁ። እንደዚህ አይነት ነገር ለእኔ ጥላቻ እንዲኖራችሁ ወይም ለሀገሩ ሰው እንደዚህ አይነት ሰው ነው እንደሞላበት እንድትሉ አልፈልግም። ለምን ያው ስሜታዊ ትሆናላችሁ እንደዚህ አይነት ነገር ሲፈጠር እና እንደዚህ እንድታስቡ አልፈልግም እና እስኪ ካሊብ ይመጣል እንጠብቀዋለን። ለማስማማት እሞክራለሁ፣ ያው እግዚአብሔር ከፈቀደ ያው እሷ ትናንትና በጣም ደብሯታል። ማታም አልተኛችም፣ ያለቀሰች ነው የነበረችው። ያው በስንት መከራ ነኝ ችግር የለውም ነገሮችን ያስተካከላለሁ ምናምን ብዬ እንትን ያልኳት እስኪ እሷም እሺ ካለችኝ መጠው ብለኛለች። እሱ ግን የወረድ እየደረሰ ነው። እስኪ ያለውን ነገር የምትመለከቱት ይሆናል። እንዲህ መቼስ ፍቅር እንደዚህ አይደረግም፣ እንደዚህ አንቺ፣ አንተ ምናምን እንደዚህ አይባ አይመስለኝም። ፍቅር እንደዚህ አይመስለኝም። ፍቅር እንደዚህ ከሆነ ጥንቅር ብሎ ቢቀር ይሻላል። እውነት አይመስለኝም የነሱ ፍቅር እንደዚህ የሚያጣላ ነገር ከሆነ ያው ፍቅር ማለት ተሳሳችሁ ተሳስባችሁ ተዋዳችሁ አንተ ትብስ እኔ ትብስ ተባብላችሁ ነው ምንት ማለት ያለባችሁ እንጂ አንቺ በጠፊ እንዳለልሽ ውጣ ግባ፣ በዚህ ወረጅ ምናምን ደስ አይልም። እና በጣም ነው የምታሳዝነው። ይሄ እንደዚህ ምን እንደምታስቡት አይደለችም። ልቧ ይጎዳል ስስ ነው። እውነቱን ስነግራችሁ ያው ልቧ ስስ ነው ይጎዳል። ባይዘው እውነቱን ስነግራችሁ ማለት ነው። ትንሽ ስስ የሆነ ልብ ነው ያላት እና እሱም ሊረዳት ይገባል እንዴ። በቃ ሌላ ሰው ጋ ከጀመረች አልፈለገም ካለችው እሱ ምንድነው እሷ ጋር ስግጥ ይላል እንዴ ወን ነገር እስኪ እናስተካከላለን ብዬ ተስፋ አደርጋለሁ። ያው ትንሽ እኔ ደግሞ ቀጠሮ አክባሪ ሰው ነው የሚመቸኝ፣ ማለት ቀጠሮ እናከብራለን እኛና ቀጠሮ አክባሪ ዞ ብዙ ጊዜ ምንም እንትን አይልም። ቀጠሮ አክባሪ ሰው ኦኬ መጥቷል። ያው እናንተ ናችሁ እንደዚህ እያስለመዳችሁ ያቆማችሁኝና እስኪ ዛሬም ደበደበኝ ይጥራኝ ወይስ በሳላ ነው እንዴት ተልክ አራባቴ መጀመሪያ ሰላም ታብ ታርጋ ይሻለም። እኔ ልደበድበ ወይም ማስቀየማ አይደለም የጠራው፣ ሰላም በለኝ በለኝና ከዛ ነገሩን እናወራለን። ራዘል አይ ኑ በቃ አለ አይደል። እኔ just መጀመሪያ ስትመጣ አለ አሪው አስተዋይ፣ ለሰው መታሰም ተጠነቀቀ አይነት ሰው መስለይ ነበር just በሳቱ አለመጓተሽ መፈጠሩ ማለት ደስ የሚል ነገር አልሰራ። በቃ ማለት እኔ በሳቱ መደባደብ ምናምን አቁቶኝ ምናምን ይሄ ነው ግርግር መፍጠር ከብደኝ አይደለም ግን ኤደን ስላለ ለኤደን ክብር ኖሮኝ ነገሩን ለማረጋጋት ሞክሬ አለሁ። በኤደን ፊት ምንም ነው ነገር ማድረግ ስላልፈለኩኝ ማለት ነው። አንተ ግን የወንድ ስራ አይደለም ይሰራ ማለት እኔ በሳቱ ምንም ግርግር መፍጠር አቅቶኝ ሳይሆን መረጋጋት ስለ ነበረብኝ ብቻ ነው እንጂ ለአንተ አንሼ አይደለም። በመጀመሪያ አይ እንደዚያ እኮ አይደለም፣ ከማነስ አለማነስ እኮ አይደለም። ያው እኔ አሁን ዛሬ ምንም አይነት ነገር አስቤ አይደለም የጠራኸው። ትናንትና የሰራሁት ስራ ልክ ስላልሆነ እንደዚህ ማድረግ ስለሌለብኝ የለብኝም እዚህ ድረስ መጣ። እኔ አንተን እንደዚህ ማድረግ የለብኝም፣ ግን እኔ ያው በሁለታችሁ መሀል የገባው ተህተ ስር ሆነች ነው። ያው አንተ በህት ሲመጡ በምን እንደምትሆን ታውቀዋለህ። ያው ተረዷዋለህ ብዬ አስባለሁ። አንተ እኮ ማረጋጋትና ነገሩን ወደ ተሻለ ነገር መፍጠር ነበር የነበረብህ። አንተ የጭረሽ እኮ ነገሩን ጭራሽ አባብ ሰው እኔ ልደበድበ ይሆናም እኔ መደባለ ስሜታዊ ትሆናለህ ማለት። ያው ትናንተ ደ ለማስታረቅ አይደለም የመጣው፣ የመርሰ ነገር ልታስታረቅ አይደለም የመጣው፣ ልታስታረቁት መጣ። ነገሮችን ተረጋግተህ ማየት ነበረብህ። እኔ ትናንትና እንደዛ የሆንኩትኝ ስሜቴ ስላደረከኝ ነው እንጂ እኔ ጭራሽ እንደዚህ መሆን አይነት ሰው አይደለሁም። እኔ ጌታ እና ምን መሰለህ ያው ዛሬ የጠራውበት ምክንያት ያለውን ነገር እንድታስተካክሉ፣ እሷ ጋር በስርአት እንድታወሩ፣ ያው እውነቱ ስለ ነገር ያው ይሄን ነገር አንተም ታውቃለህ ወይ ሆን ብለህ እያደረከው ይሁን አይሁን እኔ አላውቅም። ፍቅር መቼስ በግድ የለሽነት ወይም በግድ የሚሆን አይነት አይደለም። ይሄን ታውቃለህ መቼስ ማንም ማያቅሰው የለ። እና ትመጣለች፣ እሷ እየመጣች ነው እምቢ እንዳትለኝ ያው እኔ እንዳገኛት አድርጌ ነው የጠራዋትኝ። አንተ እንዳለ አላወቀችም ግን አሁን እንደምን አድርጌ አውሩ ብዬ እንትላለሁ። እና አባ እስኪ ለም ለመነ። ምን መሰለህ ቢያንስ እንደመጣች በስርዓት አውሩ፣ መናናቅ የሚባል ነገር አይኖር። አባቴ ብራዘር፣ እኔ አሁን ኖርማል፣ የትላንቱ እና ሊያልፍ ይችላል። ቢያንስ በትላንቱ ራሴን ዛሬ ላይ መውቀስ አልፈልግም። ነገር ግን እኔ ተረጋግቼ፣ በመጀመሪያ እኔ ከዛ ተነስቼ እዚህ ለመምጣት ምክንያት እሷ ነች። ሌላ ምንም ምክንያት የለኝም። እዚህ ማላቆ አገ ከእሷም ብዬ የመጣሁት ማንም ኖረኛ አይደለም፣ እሷም ብቻ ብዬ ነው። እሷ ግን ነገሮች መረጋጋት ነገሮች መመልከት ካቃታት፣ አንዳንዴ ኮ ሰው አጠገቡ እንድትሆን ካልፈለገ በግድ አጠገብ የሆን አትለውም። እኔ በግድ አፍቅረኛ በፍጹም አላትም፣ በግድ ከኔ ጋር ሁኚ በፍጹም አላትም። ጀስት ካለችበት ዲፕሬሽን እንድትወጣ ና ነጻ እንድትሆን አስቤ ነበር አመጣጤ። እሷ ግን በዛ ልኩ በተቃራኒ መልኩ አይተው እኔ እኮ የትም ቤት እኮ ብዙ የሚወዱኝ ና ብዙ የሚያከብሩኝ እኮ ቤተሰብ፣ ጓደኞች ነፋሉ። በእርግጠኝነት አራኛም እኮ እዚህም እኮ እንወድሃል እናከብራለን ያው ኖርማል። አሁን የሞደ በተፈጠሩ ነገሮች ምክንያት እንደዚህ ተፈጠረ። እኛም ከሄደንጋ ተረጋግቼ ምናም የተሻለ ነገር ፈጥሬ ማውራት እችላለሁ ብዬ አላስብ። ምክንያቱም ከልክ በላይ ታግሻታለሁ፣ ከልክ በላይ ማንም ሰው ሊያደርገው ከሚችለው በላይ እኔ አይደለም እዚህ አዲስ አበባ ከአዲስ አበባም ደግሞ አልፎ እዚህ መጥቼ በጣም ከመጠን በላይ ነው የተረጋጋው። ከመጠን በላይ ነው የሰው ልጅ እኮ ፍቅር፣ እውነተኛ ፍቅር ከሆነ እንኳን ካዲስ አበባ ከሌላ ምን ሊመጣ ይችላል? ምን አያ ያ ቢያንስ ለፍቅር ተገቢው ምላሽ ስታገኝ በጣም ደስ ይላል። ከየትም ቦታ ትመጣለህ። ነገር ግን እና ይሄን ነገር አንተ አስተካክለህ ነው እንጂ መሄድ ያለ ባንተ እዛ ድረስ ሳንት ገንዘብ አወጣ ነው የመጣኸው። እሷን ለማግኘት ነው የመጣኸው። እና ምን መሰለህ ተረጋግታችሁ ብትወሩ አሪፍ ነው ቦታ የለኝም ለሷ ነው እንግዲህ። በኋላ ሳይሆን ፍቅር ከሆነ ግዴታ ይህንን ፍቅር አንተ መመለስ ከፈለግ አንተ ለእሷ ትልቅ ቦታ ካለ ተረጋግተ ልታወራት ነው የምችለው ነው እንጂ አሁን እሷ ጋር ግንኙነት የለኝም ምናምን ምናምን ልጥላችሁ። አንተም እዛ ድረስ መጣህ፣ ይሄንን ነገር አሳክተህ ነው እንጂ መሄድ ያለብህ። ለምን ድን ባሮ ጂን ትመልሳለህ እንዴ? ይሄን ነገር የሚስተካከል ከሆነ እንኳን ፍቅር አለ ሌላ ነገር ትመልሳለህ፣ ተረጋግተህ የምታወራ ከሆነ ማለት ነው። ይሁን ብራዘር፣ እኔ በቃ ደክሞኛል በቃ ከዚህ በላይ በቃ በጣም ደከመኝ። በጣም በጣም በቃ በቃ ከዚህ በላይ ምንም ማድረግ አልችልም። ምክንያቱም በእውነት ስነግር ከዚህ ከእሷ ጋር ከተለያየሁ በኋላ የማሳልፈው ጊዜ እኔና እግዚአብሔር ነው የምናውቀው። በቃ ደክሞኛል። በቃ ከእሷ ነገር በቃ አሁን አበቀኝ፣ አልቻልኩም። በቃ እየመጣች ነው አንተ እንዳለ አታውቅምና ስሞት ልህ በቃ ለእኔ ስተ ነው ማለት ነው እኔ መቼስ ያው ሰው ሀገር ድረስ መጣህን፣ አንተን ይቅርታ ብዬ መስለትም እሷ ሀገር ማስማምቺ ስለፈለኩ ነው ማለት ሰዋዊ ለባዊ ምኞት ሊኖር ይችላል። እኔ ግን በቃ ከእንግዲህ የሚሆን ሁላ እየመሰለኝ አይደለም። ብቻ ያው መጣለች ሄዱ ሊልሽ ሁሉ ሰላም፣ ስለዚህ ጠራኝ። አይ አንቺም ደግሞ ተረጋጊ፣ እንዳወራዎች ይህ እነዚህ እንደዚህ አይነት ነገሮችን

ሰላም ነው አለ። ፍሪሽ አልሄድኩም እንዴ እሄዳለሁ። ዛሬ ትኬት ትኬት ትኬት ቆርጫለሁ። ዛሬ እሄዳለሁ። ለተፈጠረው ነገር ሁሉ ይቅርታ ማለት ነው የምትፈልገውን ንገረኝ ፍላጎቴን ታውቂያለሽ ምንድን ነው ንገረኝ እኔ ማውቅ ፈልጋለሁ ወይ እኔ እንድሰቃይ እኔ እንድታመም አይደለም በጣም አከብርሻለሁ፣ በጣም ወድሻለሁ ስትለኛል ነበር እንዴ? እኔም ስላከበርከኝ ነው ወንድሜ ጋር እጅህን ያነሳኸው? ኖ ካሌብ፣ የምር በጣም ስለከፋኝ ነው ነው። እኔ ሰው ይዤ አልመጣሁም ወንድሜ። አንቺ ሰውን የማትሰሚ ችግርሽ ነው። ሰውን ልትሰሚ ሞክር እኔ ቆይ ምን ላድርግ ግን? እኔ እዚህ ማንም ማቀው ሰው የለም። እኔ እዚህ አንቺን ብዬሽ አንቺን አንቺን በቃ፣ ካንቺ ውጪ የመጣሁበት አላማ አለ። እንዴት ነው ልትርጂ የማትሞክሪው? እኔ በግድ እኮ እኔ በቃ እኔ አላቅም። ምን ሆነሽ ነው? የማላውቀው ሀገር አንቺን ብዬሽ መጥቼ ምንም እኮ ምክንያት የለኝም እዚህ የሚመጣበት። አንድ ቀን መጥቼበት አንድ ቀን የማላውቀው ሀገር እኮ የመጣሁት አንቺን ብዬሽ ነው እኮ። ምን እያደረግሽ ነው? አንቺ ግን እያደረግሽ ያለሽው፣ በፍጹም እኔ በቃ ራሴን ካሌብ የምሬ ነው። እግዚአብሔርን ያደረግከው ነገር ጭራሽ ትክክል አይደለም። እኔን ብለህ መጣ ከሆነ እኔን የሚያስቀይምና እኔና ተለያየ የሚችል ነገር ለምን ታደርጋለህ? ወንድሜ ወንድሜ እኮ የመጣው እንደውም ሁላ አቤት ካልጠራሽ እያለ ነው የነበረው ማለት ነው። አንተን አክብሮ ሊተዋወቀ የመጣን ሰው ታዲያ እኔ እዛ ከሱ ፊት ወንድሜ እኮ ነው፣ ወንድ እኮ ነው እንዴ! ስሜት የሚባል ነገር እኮ አለ። ቤተሰብ እኮ ነው ክብር የሚባል ነገር አለ። ገብተዋላ ስትናገር ነው አይደለም አይደለም ስትናገረኝ፣ ዝም ብሎ ላይ አይችልም። እኔ ለምን ጠራሽ? ወሊ ነች ነፃውን እንድታው እንድኖር ሁለታችን ላይ የተፈጠረው ክፍተት ታውቂያለሽ አይደል? እንዴ ሁለታችን ተግባብተን ነገሮችን ነው ፍቅር እሺ በግድ አብሬህ እንደሆን ልታደርገኝ አትችልም። በግድ ይኸውልሽ እኔ ጋ ምንቱ በፍጹም አልፈልግም እኮ እንደዛ ከሆነ ደግሞ በስነ ስርዓት ነው ሁሉም ነገር የሚሆነው። እንዲ ብ በስነ ስርዓት ላደርግ እየሞክሽ ግን ኖርማልገነኝ የሚያደርግ አሳብ እኔ ደግሞ ምን እየተሰማኝ እንደሆን ታውቃለህ? ቢያንስ ከጊዜ ሂደት አብረን እንሆናለን ብዬ የማስበው ነገር ጥላቻ እንደገና እየፈጠርክብኝ ነው። እኔማ ፈጽሞ አሁን ጥላቻ በጣም ማለት ውስጤ ላይ የትላንቱ ነገር በፍጹም የለም። የምርስ ነገር አላውቅም እኔ እኔ አሁን በፊት የነበሩት ነገሮች በፍጹም እየተሸረሸሩና እየጠፉ ነው እኔ አሁን ለትላንቱ ሁን አልችልም ይልሽልም እስቲ ለማንኛውም ለተፈጠረው ነገር ሁሉ ይቅርታ እዚህ ድረስ መጣ እኔ ያውልሽ በሰላም ያጠፋሽ ይቅርታ ኖ ኖ አይደለም እኔ ይቅርታ እያልኩ ያለው ስላጠፋው አይደለም በቃ እዚህ ድረስ መጣ የፈለገ ብናደድ እኔ እኔ እኔ መታገስ የነበረብኝ አንቺ ትናደጃለሽ እኔ አልናደድም ስሜት ይለኝ መታገስ ነበረብኝ እኔ መረዳት አልችልም ስሜት ይለኝ አሁንም ምንም መረጋጋት የሚባል ነገር እያየሁበህ አይደለም ለሁሉም ነገር ስቸኩል፣ እንደውም ያለህን ነገር ነው የምታጠው። አሁንም ቢሆን ለእኔና አንተ መለያየት ዋነኛ ያ ምክንያት እየሆንክ ያለው አንተ ነው። ለምንዶ? ታውቃለህ? በጣም እየቸኩልክ ነው። ብንለያይ የምንለያየው በአንተ ምክንያት ነው። ገና አብረን ጊዜ እንኳ ማሳልፍ ከጀመረ ሁለት ሳምንት ሳይሞላ ነው ስንት ነገር እያልከኛ ያለው? እንዴ በአንዴ ሁሉ ነገር አይሆንም እኮ እንዴ። ምን ነው ነው? ካሊብ፣ ፍቅር እኮ ነው፣ ዝም ብሎ ቀልድ አይደለም። ሁሉም ነገር ገብተኋላ። ስለዚህ በቃ ስነስርዓት ይዘህ ነገሮችን እንድናስተካክል ነበር እየሞክር ካሉ ተረጋግቼ ልምጣ፣ ወደ ራሴ ልመለስ፣ ወደ ቀልቤ ልመለስ ነው ያልኩት። ሌላ ምንም ነገር አላልኩም ተወኝ ሂድልኝ ብዬ አንተን ምንም ያደረግኩ ነገር የለም። ክብርን የሚቀንስ አንድ ነገርካሌ ምንድን ነው ያደረግኩ? ከዚህ በላይ የምታደርጊያለሽ ምን ደ በጣም እያበዘሽ ነው ልሽ ነገርሻ በጣም አዋቂ ነኝ፣ በጣም የተረጋጋ ሰው ነኝ፣ በጣም ሰዎችን በቃ ትሬት አደርጋለሁ፣ ከእኔ በላይ ሰው የለም እያልሽ ነው የሄደ ነው። ይኸውልሽ መረዳት ያለብሽ ማንም ከእኔ በላይ የለም ማንም፣ በቃ አዋቂ ነኝ በጣም በጣም አስተሳሰብ በጣም የሄደ ነው እያልሽ ነው። ያ ደግሞ በፍጹም እንደዚያ እንድትይ የሚያደርግሽ ሁኔታ ላይ ስለዚህ እንደዚህ የምትል ሰው ጋር እዚህ ጋር መቆም የለብምዚጋብንጨርሳዛሬ የመጣወት ይኸውልሽ ወንድምሽ ስለጠራኝ ወንድምሽ ና ክብሬ ነው ስ ትናንትና እንደት የተፈረደ ትናንትና ስለዚህ ሁሉም ነገር አልቋል እያል አልቋል፣ ከዚህ በላይ እንጨርስ እኔም እዚህ ጋር ከእንዳንተ አይነት ሰው ጋር መቆምም አልፈልግም። ገብተኋላ? እኔ እኮ ፍቅርን ብለህ እኔን ለማግኘት የመጣህ ነበር ይመስለኛ። አንተ እዚህ የመጣው የኔን ክብር ለማዋረድና ለማንቋሽሽ ነው። በመጀመሪያ ክብር አንቺ አታውቂም። አሁን ስለ ክብር ማውራት አትችም። ክብር አንተ ስለ ክብር ታውቃለህ ማለት ነው? ስለ ክብር አንተ ሌሊት ነግሬህ ነው አንድ ቀን አብሬ ክብር የሚባል ነገር የለህም። ስለ ክብር ስትጀምር አንተ አታወራ

በምን ያስታውቃል? ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት የለ። ይቅርታ እኔ ላይ እጅ በጣም ነው ያፈርኩት። በጣም ነው ያዘንኩት። እውነት እኔ ምን እንደምላችሁ ሁሉ አላቅም ማለት ጥፋቱ ሁላችሁም ጥፋቱ እኔ ላይ ያደረጋችሁ ነው። እንደዚህ የሚያደርግ ሰው ነው አብሮሽ ይሁን እያላችሁኝ ያላችሁት እና ከዚህ በላይ ከዚህ በኋላ ይሄን ቪዲዮ ታየዋለህ። መተህኝ ሂደሃል። እጅህን አንስተህብኝ ሂደሃል። ወንድነትህን አሳይተሃል። ጀግና ጎበዝ፣ እሺ ቀጥል በዚሁ። አገሬ ድረስ መጣሃል ብዬ አክብሬሃለሁ። አክብሬህ በጣም ብዙ ነገር ላረግልህ ሞክሬያለሁ። ዛሬም እዚህ ድረስ የመጣሁት እኔም ወንድሜን ክብራችንን ትተን ይቅርታ ልንጠይቅ ነው። አንተ ግን ምን እንዳደረክ አይተሃል። ለሁሉም ነገር ደግሞ ዋጋ ትከፍላለህ። በጣም ነው የማዝንብ። በጣም በጣም ማለት በጣም በጣም ነው ያፈርኩብ እንዳንተ አይነት ሰው ጋር አብሬ ሁሉ በመብላት በጣም ነው ያፈርኩት። በጣም ማለት ነው ፍቅር እንደዚህ አይደለም። እኔ እኮ ፍቅር ያውቃለሁ፣ በፍቅር ተጎድቻለሁ፣ ለፍቅር ብዙ ዋጋ የከፈልኩ ሰው ነኝ። በአንድ እንደዚህ አይነት ነገር አላደረግኩም። ፍቅር በአንድ የሚመጣ ነገር አይደለም። ቀስ ተብሎ በጸባይ በባህሪ ባህሪን አስተካክለሽ የምታመጣው እንጂ በጉልበት እንደ ሴት ልጅ ተማተ ፍቅር አይመጣውም። ብቻ እኔ ምን እንደምላቸው አላቅም።